ከፍቶታል ማለት ነው። ምክንያቱም ጽናት ገና ልጅ ሆና የእናት ጡት ሳጠግብ ሮጣ ሳጠግብ እናቱ አረፈችበት ማለት ነው። እና አሁን ደግሞ አባቱ ታሞበታል። ያሳደገም ያሳደጋትም አባቱ ነው። እና ለዛ ነው ከፍቶት ከፍቶት አለቀሰች ማለት ነው። ከፍቶታል እና እንደዛ ነው ዶች ጽናት በጣም ታሳዝናለች። በዚህ ቤታ እያሰቃየች ነው። ብቻ በቃ የምትጠቀሙ ቃላቶች ራሱ በጣም ያሳዝናል። በጣም የሚያስጠላ ነገር ነው። ዛሬ ደግሞ ቤታ በጽናት አል በቃ ብሎ በእናቱ መጣች መጣች ማለት ነው። ለሰው ክብር የሌላት ለራሷም ክብር የሌላት ናት፣ እቺ ቤታ የምትባለው ብቻ አይታወቅም። ክራይና ጽናት እንግዲህ አንድ ላይ ቢሆኑ ደስ ይላል። ተጋብቶ አንድ ላይ ቢሆኑ ደስ ይላል ማለት ነው። ግን ቤት ላክራ የምትሆን አይመስልም። ምክንያቱም ሰው ልጅ ለሰው ክብር ከሌለው፣ ሰውን የሚያንቃውሽሽ ሰውን የሚንቅ ከሆነ ምንም ዋጋ የለም። ትዳርን ብትዝም ምንም ትዳር እንዴት እንደሚያዝ አታቅም። ምክንያቱም ባል ከወደደች ቤተሰቡንም መውደድ ማክበር አለባት እንጂ ባሉን ብቻ ወዳ ቤተሰቦቹን የምታንቋሽሽ ከሆነ ምን ያደርጋል። እሱ አሁን ሴትዮ ነው ያለችው። ሴትዮ ኪራይ ፍለፊት፣ ሴትዮ በቃ፣ ያቺ አሮጊት፣ እንደዛ ነው እንጂ ክብርም የላትም። በቃ የኪራይ እናትም አልወደደችም። እቺ ቤተ እንዳየችው ብዙም አልወደደችም። ግን ጽናት በጣም ነው የወደደችው፣ እንደዚህ ልባም ሴት በልጅነቷ እናቷ ታላባ አባቷ ለማስታመም ትምህርቷን አቋርጣ ሰው ቤት በሰራተኝ ተቀጥራ ደፋ ቀና ብላ ምሰራ ምን አየት ጥሩ ሰው ናት ብላ አዘነችላት። እኔ ከልጆች አላይሽም እንደልጆች እንደ ልጆች ነው ማይሽ ብላ ነው ያስናናቹ። ብቻ እንደዛ ነው ክራይም በጣም ጸጽቶታል ምክንያቱም ጽናት ላይ ብዙ ነገር አድርጓል። በተደጋጋሚ ደፍሮታል። አይታወቅም እንግዲህ አሁን ምን እንደተፈጠረ። እኔ ግን ጽናት ከክራ እያረገዘች ይመስለኛል ምክንያቱም እያማማት ነው አሁን እየተነጨነጨች ነው። እና ብቻ እንደዛ ነው። ከባድ ውስጥ ነው ያለችው ጽናት። እንደዚህ አይነት እድልም አይስጣችሁ የምር በጣም ተንከራተተች ኮ ተንከራተች በዚህም ብትሄድ በዚህም ብትሄድ በዚህም ብትሄድ ምንም እረፍት አጣች። እናት እንኳን ብትኖርላት ይላል እናቷ ጋ ሄዳ ታርፋለች። አሁን ምን ምንም በቃ ማረፋ የሌላት ልጅ ሆነች። ምንም ገጠር ብትሄድም ገጠርም ያሰቃዩታል። እንደገና ደግሞ ከተማን ብትመጥም ብትመጣም እንደዛ ክራይም ልጠቀምበት ይፈልጋል ከዚህ በፊት ያደረጋትን ልትረሳ አልቻለችም፣ ማለት ነው። ወንድ ልጅ ረሳ፣ ላያችሁ፣ ሴት ግን አትረሳም። የሆነችውን ነገር ምንም ልትረሳ አልቻለችም እና እስከ ዛሬ ታስታውሳለች ማለት ነው። የውስጧ ስብራት አለው እና ክራይ አላቅም ብቻ ጽናትን አንድ ላይ ሆኖ ብጋቡ ይሄ ነገር ትረሷዋለች። ግን አሁን እንደዚህ በሰራተኝነት ቀጥረዋ ቀጥሯ፣ እንደገና ደግሞ ስጫወትበት ይሰማታል። መቼም ቢሆን ልትረሳ አትችልም። ከባድ ነው እኮ ይሄ ነገር፣ ከባድ ነው ማለት ነው። ነጻነት ምንድነው እሱ ክቡሯን ስታጣ ሁሌ ታስታውሳለችና እንደዛ ነው። ይሄ ማንሱ ነሆም ደግሞ ጽናትን የወደዳት ይመስላል፣ አይታወቅም። ብቻ እሱም ልጫወትበት እንዳይሆን። ግን ለምንድን ነው ወንዶች እህት እያሉ የሰው እህት ላይ የሚጫወቱት? እኔ ግን ይገርመኛል እኮ እህታቸው ላይ መሆን የማይፈልጉ ነገር ይህ ሰው እህት ላይ ሲያረጉ ከባድ ነገር ነው። እና ስነት በጣም ተሳዝኖ እያለቀሰች ልባ ተሰብሯል፣ ውስጥ ተሰብሯል። ሰው ቤት ደፋ ብሎ ብላ በከራ አይታ ስትሰራ፣ ለአባታ ስትዝቅ ብላ እና ይህን ምችን የመሰለች ልጅ ደግሞ ቤታ የምትባለው ልጅ በጣም እያቆሻሸች እሷ ጋር ጽናት፣ ቆሻሻ ናት። ግን ጽናት ንጹህ ልብ ነው ያላት። ንጹህ ልብ፣ ጎበዝ፣ ልባም ሴት ናት። በጣም ልባም ሴት ማን ያገኛል በዚህን ሰዓት? ልባም ሴት ናት። ለትዳርም ትሆናለች እና ክራይ ጽናትን ቢያገባት ደስተኛ ሆኖ ይኖራል። ምክንያቱም ታንከባክቧለች፣ ምግብ ትሰራለታለች። ያ ቤታ ምግብ አይደለም ውሃንም አታቀብታት እንትን አትልም። ጭቅጭቅ ብቻ ነው ጭቅጭቅ፣ ነገር፣ ሰው ማንቋሸሽ፣ ሰው እሷ ጋር ክብር የለም፣ ለራሷም ክብር የላትም። በቃ አግባኝ አግባኝ ብቻ ነው። ወንድ ፈቅዶ ካልመጣ አግባኝ ብላ በግድ አይሆንም። ምንድን ነው አግብቶ ማግባት እኮ ትርጉም የለውም? ዛሬ አግብቶ ነገ ይፈታታል። ምን ችግር አለ ደግሞ? ለዛ ነው ብዙ ጊዜ ይሄንን ድራማ ያመጡት አንዳንድ ሰዎች። አንድ ሰው ፈቅዶ ሳይመጣ ብቻ ትዳር እኔ ስለወደድኩ ብቻ ማግባት አለብኝ አይደለም። ያ ሰውም እኔም ወዶኝ ፈቅዶ መምጣት አለበት ወደ እኔ። ነገ እኮ ተጋብቶ መፋታት ትርጉም የለውም። ድካም ነው ጭራሹንም። በቃ ልብሽ ይሰበራል እና ሁለተኛ ለምን እንትን ወደ ሌላ ወንድ ለመሄድ ራሱ ያስጠላል። ስለዚህ ይሄ ድራማ ያመጡት ሰዎች እንዲማሩ ነው ከዚህ እና አሁን ቤታ ክሩ የሚወዳ አይመስለኝም። የሚወዳት አይመስለኝም። ሳያው በቃ እንዴት መጣሽ፣ በቃ ልጠቀምበት ብቻ የ የተዘጋጀ ይመስላል። እሷ ግን እችን እያንቋሸሸች ስንት ነገር እያደረገች እንደገና ደግሞ እናቷንም እየሰደበችው መጣች። ይሄንን ክራይ አልወደደም። ጸባውንም አልወደደ አልወደደላትም ጽናት ምንም ብትሆን፣ ይሄው ብትደፈርም ዘማለች ለችግር ስትል እንደገና ደግሞ ብሰድባትም ቢያንቋሽሻትም አንቺ ገረድ ብትባልም ምንም ብትባልም፣ አራ ጭራሹንም እኮ ቤታ የምትጠቀም ቃላቶች በጣም የሚያስጠላ ነው። እንዴ ሰው ይበት ይሆናል እንዴ? በጣም ይገርማል። ብቻ እንደዛ ነው። ብቻ ልቦና ይስጣት። እንደዚህ ሰው አለ እኮ ሞልቷል። ሰዎችን እንደዚህ ነው ቆሽሹ፣ በንብረት በሀብት በሀካ ከሆኑ በቃ እንደ ቆሻሻ የሚያዩት ሰዎች አሉ እና እንደዚህ አይነት ጥሩ አይደለም እና ለዛ ነው። ብቻ እንደዛ ነው። ጽናት ፈጣሪ እንግዲህ ጥሩ ነገር እስጥሽ። እኔ ግን ያረገዘች ይመስለኛል ከክራይ ምክንያቱም በቃ ጭንቅላቷ ያማታል። ባለፈው እንደው ወራወራት ሶፋ ላይ ሲወራወራት በጣም ነበረ ያማማት እና ከክራይ ያረገዘችው ይመስለኛል እኔ ብቻ እንደዛ ነው። ጽናት በጣም ነው የምታሳዝነው። ንጹህ ልብ ነው ያላት። የገጠር ልጅ እኮ በተለይ ንጹህ ልብ ነው ያላቸው እና እንደዛ ነው ሰው ልጅ ሰው ልጅ ላይ ሲጫወት ጥሩ አይደለም። ክራይም አሁን እየጸጸተ መጣ ያደረገ ሁሉ ስህተቶቹ። እንደዛ ነው እናቱ የክራይ እናት ራሱ ጽናት ወዳለች እና ጽናት ቢያገባት ተስላል ጽናትም ማለት ነው እና ያ ቤታ ቃል በራሱ አልወደደም፣ የክራይ እናት ለዛ ነው እንትነ የሰውን የሚሰድብ ሰው እንዴት በምስት ይሆንለታል? እናቷን ካላከበረችለት እሱም እንዴት አክብራት ልትኖር ትችላለች? እና እንደዛ ነው ሰው ማንቋሸሽ ጥሩ አይደለም እና ክራይነት ጽናት ሲጋቡ የምትሉ ላይ ከድርጉ ክፍለ ስድስት ነበረ የክራይ ቤትም ወደ ሌላ ሀገር ተመልሷል። ወደ ባሏ ማለት ነው። የክራይ አባት እና የክራይ እናት ያ ከክራይ ጋር አይኖር ብሮቅ ነው። ብቻ እንደዛ ነው። የጽናት መጨረሻ እያሳምረው። ሴት ልጅ ስትወድቅ መነሳቱ ከባድ ነው። የምር እኔ በጣም የምታሳዝነኝ እንደዚህ መከራውን በልጠ ቢያንስ እናቷ ብትኖርለት አንድ ነገር ነው። እና ቤታ ያደረገች ነገር ዋጋን ትከፍላለች። ሳትሰርቅ እሷ ነች የሰረቀችው ብላ ምንድነው ስሟን አጠፋች። እሷ ባለሙያ ናት፣ እናቴ በሙያ ያደገች ልጅ እንደሷ አደለችም። እና ሻይ ውስጥ ጨው ጨመረች፣ ብዙ ነገር አደረገች፣ ሞከረች። እንግዲህ የክራይ እናት ራሱ ህጽናት ከዛ ቤት እንድትወጣ አይፈልጉም። ና እንደዛ ነው ውዶች